አክብረታዊ ሰላምታችን በያላችሁበት ድረስ የተወደዳችሁና የተከበራችሁ ቤተሰቦቻችን፣ ይህ ዙታሊ ሚዲያ ነው። መልካም ፈቃዳችሁ ሆኖ አብራችሁን ልትቆዩ ከወደዳችሁ አንዳች ቁም ነገር የምታገኙበትን መሰናደው ዛሬም ይዘን ቀርበናል። አብራችሁን ቆዩ። የመርከቧ የጉዞ ዋነኛ ዓላማ ግብ የሕይወት እጣፋንታቸው ሆኖ በሚኖሩባት አካባቢ ስደተኛ መጤና ሌላም ሌላም እየተባሉ ይህ ቀረሽ ለማይባል ግፍ የተዳረጉ ወገኖችን በደልና ሕመም በመጋራት ህይወታቸውን መታደግ ነው። ለመዳረሻዋ ረዥምና ውስብስብ ጉዞ ይጠብቃታል። ፀጥ ባለው በዚያ ሰፊ ውቅያኖስ ጉዞው ላይ ጎረብጣት፣ አቅጣጫዋን ላትስት፣ ላትሰምጥ፣ በማዕበል ላትናጥ መርከቧ ምን ዋስትና አላት ብቻ ጉዞዋን ቀጥላለች። ከዓላማዋ ልትደርስ መልህቋን ልትጥል ጥቂት ሆነው በመርከቧ የተሳፈሩ አካላት ሁሉን ተጋፍጦ መልህቅ ጥለው የእነርሱን ድጋፍ ለሚሹ የሕይወት ጣዕሙ ለጎመዘዛቸው ቀያቸውን ለቀው የሕይወቴ ጣፈንታዬ እዚህ ነው ብለው በሚኖሩበት አካባቢ ዘርፈ ብዙ ግፍ ለሚፈጸምባቸው ለእኒያ የተጠቀሱ ወገኖቻችን ስቃይ ለማስታገስ እንዲያም ሲል ለማስቆም ያስችለናን ባሉት ልክ ተሳፋሪዎች ተዘጋጅተዋል። ጉዞው ተጀመረ። እንደተጀመረም ተጀመረም ከሰዓታት በኋላ ማዕበል መርከቧን ያላጋት ገባ። ከማዕበሉ አደጋ ለማምለጥ ሁሉም እየተፍጨረጨሩ ነው። ከብዙ ውጣውረድና ከብዙ ውጥረትና ትንቅንቅ በኋላ ክስተቱ ታለፈ። አልፎ አልፎ የሚከሰቱ ከባድና ጥቃቅን ማዕበሎችን እንዳመጣጣቸው በመመከት መርከቧ አሁን ጉዞዋን ቀጥላለች። አዳዲስ ተሳፋሪዎችም ወደ መርከቧ እየገቡ ነው። አሁን መረጋጋት ሰፍኗል። ጸጥ ባለው ባህር፣ ጸጥ ባለው ውቅያኖስ በተረጋጋው ውሃማ አካል ላይ ጉዞም ቀጥሏል። ከፊት ለፊቷ ሌላ መደነቃቀፍ ቢያጋጥምም ችግሩ የሚታለፍበት አዲስ ስልት ተቀይሷል። ጉዞው ከተጀመረ ቀናት ተቆጥረዋል። ጥቂት የማይባሉ ተሳፋሪዎች ግን በየደሴቶቹ ተንጠባጥበው ቀርተዋል። አንድም ፍራቻ ነው፣ ሁለትም እዚህ ድረስ ከተጓዝን ይበቃናል የሚል ነው። መርከቧ ያራገፈቻቸውንና የጣለቻቸውን ትታ አዳዲሶቹንም ጨምራ እንሆ አሁንም ጉዞዋን ቀጥላለች። ከፈጣኑ ማዕበላማ ሂደት ጋር ራሳቸውን አዋህደው ሊዘልቁ ያልቻሉ፣ በአካልም ሆነ በመንፈስ በጽናት ጠንክረው ያልወጡ፣ በጉዞው ተዳክመው የተሰናከሉ ከውቅያኖሱ ዳርቻዎች ተተፍትፈውና ተሽቀንጥረው ወድቀው ይታያሉ። አረንዶም ቀርተዋል በየደሴቶቹ ዳርቻ ከተራገፉ ተሳርፋሪዎች መካከል የተወሰኑት በመርከቧ የመሳፈርና ማዕበልን በስልት በማለፍ ጥበብ የካበተ ልምድ ያላቸው ይገኙበታል እነዚያ ወገኖች መርከቧ ደርሳ ከምትታደጋቸው ወገኖች ይልቅ እነርሱን ትታ በሄደችው መርከብ በእጅጉ ተበሳጭተዋል በየትኛውም አቅጣጫ ማዕበል ቢነሳ የመረጡም ይመስላል። የረጋ ማዕበል እንደገና እንዴትና በምን ሁኔታ እንደሚንቀሰቀስም ልምዱ ስላላቸው ይህ እንዲሆን ፈልገዋል። እናም የረጋው ማዕበል ዳግም ከተቀሰቀሰ መርከቧ ከጉዞዋ ተስተጓጉላ ስትቆም ዳግም የመሳፈር እድሉ እናገኛለን በሚል ቀቢጸ ተስፋ በሌላ አማራጭ የመርከቧን አቅጣጫ ማሳትን ምርጫ አድርገው ባገኙት አጋጣሚ ሁሉ እነርሱም በጀልባ ጉዞ ጀምረዋል። የመርከቧን መዳረሻ በጉጉት የሚጠባበቁ ወገኖች ስቃይና እንግልት ግን አሁን ከወትሮው እየጨመረ ነው። አረ እንዲያውም ተባብሷል። የረጋ ማዕበል ሲናጥ መልሰው ለመርጋት የሚፈጀው ጊዜ እንዲሁ አይታወቅም። ጥቂት የማይባሉ ተሳፋሪዎች በአቋማቸው እንደጸኑ ለመከራና ፈተና ሳይንበረከኩ የሰው ሕይወት ለመስጠት የራሳቸውንም ሕይወት የሰጡ እሳተ ገመራዎች መስዋዕት ሆነው ባቸዋል። አሁንም እየሆኑ ነው። ለመሆን የተዘጋጁትም ብዙዎች ናቸው። የእሳት ወላፈን የሆነ ባለ ወኔ ወገን ወዳዶች እስከ ወዲያኛው አሸልበዋል። በርካቶችም የወገን ወዳዶቹን አደራ አንግበው የጉዞ አካል በመሆን ሂደቱን በማቀጣጠል የሃይድሮክሎሪክ አሲድነት ወይም ኤችሲአይ የሚባለው ማለት ነው ሚናቸውን ለመወጣት ጉዞውን ተቀላቅለዋል። የመርከቧን ጉዞ ላይ መሆን የሰሙ ለአዲስ ሕይወት ማበብ ተስፋ የሰነቁ የተሻለ ጊዜን የሚጠብቁ ለስትንፋሳቸው መቀጠል በመርከቧ ላይ እምነት የጣሉ ሂደቱን በንቃት ዛሬም ይከታተላሉ። መርከቧም መዳረሻዋን እየናፈቀች አሁንም በጉዞዋ ላይ ነች። በዚህ ረዥም የውቅያኖስ ላይ ጉዞ ክፉ ደጉ ታይቷል። ምን ምን ችግሮች ተከሰቱ? የትኞቹስ የባሱ አደጋዎች ነበሩ? እንዴትስ ታለፉ? በጋራ ተመክሮባቸዋል ወይ? የክስተቶቹን ተለዋዋጭነት ታሳቢ ያደረገው ምክክር ቀጣይስ ምንድነው? ቀጣይ ጉዞ እንዴት ይሁን? ይህም ተፈትሿል። የሁሉም ተሳፋሪ ሐሳብ በግልጽነት ይደመጣል፣ በአደባባይ ይነገራል። የተሻለው ተይዞ ጉዞው አሁንም ቀጥሏል። በመርከቧ እስከ ዛሬ የውቅያኖሱ ላይ ቆይተዋ በርካቶች የተፈራርቀው መዘውሯን ይዘዋል። እገሌ ብቻ ካልሆነ ተብሎ የሙጥኛ አይባልም። ከተሳፋሪዎች መካከል ብርታቱ ብቃትና ክህሎቱ ያላቸው እስከተወሰነ ርቀት የመርከቧን መዘውር ጨብጠው ተጉዘዋል። ካፒቴን ሆነው ተሰይመዋል። መዘውሯን የጨበጠ የሁሉንም ወገኖች አደራ የተቀበለ ነውና ኃላፊነቱ እጅጉን ከባድ ነው። ነገ ለሌላ ተተኪ ወጣት ወይም ጎልማሳ ያስረክባል። ተተኪውም መጓዝ እስካለበት ሂዶ የመርከቧን መዘውር ለሌላው ያስረክባል። አንዱ ጀምሮ ለሌላው ይሄ ለዚያኛው፣ ያኛው ለዚህኛው፣ ካሰቡት ለመድረስ የቅብብሎሽ ሩጫ ሆኗል። ፍጥነቱን እየጨመረ ጉዞ አሁንም ቀጥሏል። የቅብብሎሽ ሩጫው በአንድ ሰው የተጀምሮ በዚያ ሰው ብቻ መጠናቀቅ ግድ ከሚለው የማራቶን ሩጫ በእጅጉ የተለየ ነው። የነገውም የመርከቧ ዘዋሪ ማን ይሆን ለሚለው ተሳፋሪዎቿ ከወዲሁ የቅድመ ዝግጅት ስራዎችን እየከወኑ ይመስላሉ። ነባሩ ዘዋሪ ልምድና እውቀቱ ለተተኪው የሚያጋራበት እድልም በአንጻራዊ ሁኔታ እየተመቻቸ መስሏል። ቅብብሎሽ ያውም የቅብብሎሽ ሩጫ ማለት ይህ ነው። መዘውሩን ለመጨበጥ ጦር መሰበቅና ጎራዴ መማዘዝ በዚች መርከብ ላይ አይሰራም። ይህ ሁሉ ሲሆን መርከቧ አሁንም መስመሯን ጠብቃ በጉዞዋ ነች። ፍጥነቷንም እንዲሁ ጨምራለች። ከወራቶች ልህ አስጨራሽና ወዲያና ወዲህ መንገራገጭ ከበዛበት ጉዞ በኋላ መርከቧ መዳረሻ ግብ አድርጋ የተነሳችበትን አካባቢ አሁን እየደረሰች ይመስላል። አስከፊ ህይወት ለመምራት የተገደዱ የተወሰኑ ወገኖችን ህይወት በመታደግ ከጉዞዋ ታላላቅ ግቦች አንዱን በማስቆጠር የመዳረሻዋን ስኬት ለማየት አንድ ብላ እንደገና መቁጠር ጀምራለች። መርከቧ እዚህ ደርሳ ህይወታቸውን የታደገችላቸው ወገኖች ወገናለኝ የሚለውን የክቡር ዶክተር ጥላሁን ገሰሰ ሙዚቃ ከፍ አድርገው እያዳመጡ ብዙዎች ኑሮን ዳግም ማጣጣም ጀምረዋል። በመጀመሪያው የድል ብስራት የታየው የተገፉ ወገኖች አንጻራዊ እፎይታ መርከቧን ለሚዘውሯትም ሆነ ለተሳፋሪዎች የቀጣይ ጉዞ መዳረሻ እነሆ ብርቱ ስንቅ ሆኗል። ይህ መልካም ጅምር ለሌሎችም የመርከቧን መምጣት ለሚጠባበቁ ወገኖች ለነገ ብሩህ ተስፋ ሰንቀው ጉዟቸውን እንዲያፋጥኑ አቅም የሆናቸው ይመስላል። አስፈሪና አስቸጋሪ የነበረው የውቅያኖስ ጉዞ ውጤት እያሳየ ለበለጠ የሕይወት ስምረት መርከቧ አሁንም ባለተራ ዘዋሪዋን ከተሳፋሪዎቹ ጋር አጣምራ ጉዞዋን ቀጥላለች መርከቧ ትታን ሄዳለች ብለው የተበሳጩትና በትንሽየዋ ጀልባቸው የተሳፈሩትም የማህበረሰብ ጊንጥ ልንላቸው እንችላለን የሆኑ ኃይሎችም ጀልባቸውን በድፍረትና ያለ ሀፍረት እየቀዘፉ ጉዞ ላይ ናቸው። ምናልባትም እንከን ካጋጠመ የቀደመቻቸው መርከብ ቁማት ጠብቀንና መዘውሯን የመጨበጥ እድል እናገኝ ይሆናል ብለው እያለሙም ይሆናል። እሱን አላቅም ወደ ኋላ ጎታቶች ዳተኞች ጠባቂዎች ክፉ አሳቢዎችና ሟርተኞች በበኩላቸው በዚያው ውቅያኖስ በሐሜት ጀልባ ተሳፍረው የማዕበሉን መነሳት የሚናፍቁም ከውቅያኖሱ ዳርቻ ካሉ ወሰንተኞች ጋር ቡና አጣጭ በመሆን የሚያበሩትን እያከኩ መጓዘን ምርጫ ያደረጉ ጥቂት ራስ ወዳድ ተሳፋሪዎችንም መርከቧ አላጣችም በቀቢጸ ተስፋ ጉዟቸው ከፊት እየገሰገሰች ያለችውን መርከብ መቆምንና መስመጥን የሚሹት ከተቻለ መርከቧን ለመቅደም እየቋመጡ ይመስላል። የፈጣኗና በጎ ዓላማ አንግባ እየገሰገሰች ላለችው መርከብ ካፕቴን መሆን መልካም ዕድልና ፈተናም ያነገበ ነው። ግቡ ራስን በማዳን የሌሎችንም ህይወት መታደግ እስከሆነ ድረስ አጥብቆ መያዝ ነው። በእርግጥ የነብርን ጭራ ይዞም ከያዙም አይለቁም አይደል ነገሩ። ግን ግን እነዚያ በቁጭት በትንሿ ጀልባ የተሳፈሩትና የማዕበሉን መነሳት በሚናፍቁት ላለመቀደም የመርከቧን መሪ በትክክል ጨብጦ መያዝ ብቻ ምርጫ ሳይሆን ብልጫ መሆኑ መዘንጋት የለበትም። መርከቧ መልህቋን መጣል እስከሚጠበቅባት ትክክለኛ ወደብ ለማድረስ ከተለመደው በተወረሰ ሳቤ ተረኛ መሆን ብቻውን በቂ አይሆንም። መሪ ዘዋሪው ለዚህ የሚያበቃ እውቀትና ክህሎት የታከለበት ደርሳለሁ ብሎ የሚያምንና የእምነት ድህነት የሌለበት መሆንንም በእርግጥ ይጠይቃል። በያዝ ያዝና በሆይታ ሆይታ መሪ መጨበጥ ግን የረጋው ማዕበል እንደገና እንዲናጥ ቢነሳም አደጋው የከፋ እንደሚሆን በማይዘነጉ አዳዲስ ኃይሎች እየተዘወረች መርከቧ ካሰበችበት ደርሳ ግፍ የበዛባቸውን ወገኖች ለመታደግ እንባቸውንም ለማበስ ጉዞዋን ቀጥላለች። ታዲያ መርከቧ ከወደቧ ደርሳለች? መልህቋንስ ጥላለች ወይ? አብረን እንጠይቅ፣ አብረን እናንሰላስል። እየተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያሰናዳንላችሁ ዝግጅት ይህንን ይመስላል። አብራችሁን ስለቆያችሁ ምስጋናችን ልባዊ ነው። ቻናላችንን ሳብስክራይብ እና ላይክ እያደረጋችሁ የወደዳችሁትን ሀሳብ ደግሞ ኮሜንት ቦክሱ ላይ እያሰፈራችሁ ቤተሰብ ተሆኑን ዘንድ በታላቅ ትህትና እንጠይቃለን። በሌላ ዝግጅት እስክንገናኝ ድረስ ለዛሬ ቸሪ ቆየን ብለን ተሰናበትን።